ኢየሱስ ክርስቶስን አንተ በማማን አንተ ኃጣተኛና ወይስ ንጹህ ሰው ነህ ሰማንስን ፈልኩ አትሰማም እንዴ ቃሉን እያነበብኩልህ ለምን አትሰማም ኢየሱስ ክርስቶስ ምን አለ አድነኝ እያለ አምላክ እንደነበረው ይናገራል እያልኩ ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውቃለች ባከን ከዚህ ሰዓት አድነኝ እያለ የሚለምነው አምላክ ነበረው አድነኝ እያለ የሚለምነው ማን ነው ከዛ የኔ ፈቃድ ሳሆን ያንቴ ፈቃድ ይሁን ያለው ለሰው ልጆች ለቤዛነት ነው አደለኝ? እያለ እየተናገረ ያለው ማን ነው? አምላክን፣ እግዚአብሔርን። የኔ ፈቃድ ሳሆን ያንቴ ይሁን ያለው ለሰው ልጆች ለቤዛነት ነው አደል እንመጣለን እሷን እምነት ነው። ነገር ግን እዚህ ቦታ ላይ አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ። ማንን ነው አድነኝ እያለ ያለው? አምላኩን ነው። አረላ ለኢየሱስ አምላክ እንዳለ ታውቃለህ? አረላ የጌታ ያኔ ለምንድን ነው የኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ያለው? ለሰው ልጆች ለቤዛነት አይደለም ወይ ነው? ወደ ፈቃዱ እንሄዳለን፣ ችግር የለም። አድነኝ የሚለው ማን ነው? አድነኝ እየተባለ የሚለመነው ማነው ነው አድነኝ የሚለው ኢየሱስ ነው። አድነኝ እያለ የሚለምነው ደግሞ ማን ነው? እግዚአብሔር ነው። ቦታል አይደል፣ እያለ ነው አሁን አንተ። መዳን በሌላ በማንም የለም እያልክ የተናገርከው ውንጠት ላስረዳ ስል መረዳት ትፈልጋለህ ፓስተር? ይኸውልህ በሌላ በማንም የለም ማለት አንተ መዳን በሌላ በማንም የለም ማለት በቃ ሌላ አካል ለሌላ አካል የመዳን መንገድን እንዲናገር ለማንም እኮ አልተፈቀደም። ስለዚህ ኢየሱስ ክርስቶስን በማማን ብቻ ነው መዳን የሚቻለው። አየ ስለዚህ እሱ አዳኝ ነው እያልትን አረ መድኃኒት ወይንም አዳኝ ያደረገው ማን ነው? አምላኩ ነው ወይንስ በራሱ ነው መድኃኒት የሆነው እና ማስረጃ ምን ሰጣ ነው? ኢየሱስ ክርስቶስን መዳን የሚቻለው ኢየሱስ ክርስቶስን በማመን ነው ወይስ ባለማመን ነው? ሌላ መንገድ የለም። ኢየሱስ ክርስቶስን ሌላ አካል ወይስ በራሱ ነው? ይሄንን ስልጣን የያዘው የነበረው ወይስ ይህን ስልጣን ተሰጥቶት ነው በመሰጠት ያገኘው ወይም መድኃኒት ተደርጎ ከሆነ ቁጥር ጉሉን አምላክ አዳኝ አይደረግም። በራሱ አዳኝ ስለሆነ የእግዚአብሔር የተጻፈው የምናገረው የተጻፈው ለምንድን ነው ማዳሚ ነው የተጻፈውን አንተ እኮ መድኃኒት ያደረገው ማን ነው ማንም አላደረገው በራሱ ነው ማስረጃ መጽሐፍ ላይ መድኃኒት ያደረገው አምላኩ ነው

እኮ ሚል ያለ ቦታ ስለ ኢየሱስ ክርስቶስ አዳኝነት ነው የሚናገረው። አንድ መድኃኒት ተደርጎ ነው ያደረገው አካል አለ። ያልከው የተደረገ ደግሞ አድራጊ አምላክ የሚባለው የተደረገው አካል አምላክ አይደለም። መደረጉ ጥሩ መሆኑ ያሳያል። መድኃኒትነት ሹመት በተሰጠው በመደረግ ያገኛል።

የኃጢአትን ምስሪያት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኝ ከፍ ከፍ አደረገው ይላል። መድኃኒትም አድርጎ ይላል። መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን እግዚአብሔር ነው፣ የጌታው ሰው። ስለዚህ መድኃኒት በመደረግ ያገኘው ስልጣን ነው ማለት ነው አለ። መድኃኒትነቱ ያደረገው አካል አለ። አየህ የእግዚአብሔር ልጅ ማን ስልጣን ተሰጣሁ? በተሰጠው በስልጣኑ እኮ ነው የሰው ልጅ ወደ እግዚአብሔር መንግስት የሚገባው። ለምሳሌ ባለስልጣኑ ወደ እግዚአብሔር መንግስት ሰዎች እሱን ያልተቀበለው እሱን ያላመና እንዳይገባ ይከለክላል ወይስ አይከለክልም ነው እሱ ላሱ መስጠት አይችልም ስጠት አይችልም እሽ መስጣት እንደምችል ሊያሳይ ማስረጃ ስጠት አልችልም ብሎ ል እሱን ያላመና እሱን ያልተቀበላ ኢየሱስ ክርስቶስን ያልተቀበላ ወደ መንግስት ሰማያት እንዳይገባ

ትንሽ ይቅርታ አድርጉ። የቦታ ችግር አለ። ያው ተገር ችግር ታውቃላችሁ። አምስት ሃያ አንድ አምስት አምስት ሀያ አንድ ማለት ነው። ተውል አምስት ሀያ አንድ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳ አይፈርድም። ታየ። ስለዚህ መድኃኒቱ ማን ነው? ኢየሱስ ክርስቶስ ነው። የሚፈርደው ማን ነው? እየሱስ ክርስቶስ ራሱ ነው። አሁንም ድጋሚ ኢየሱስ ክርስቶስ እሱን ያልተቀበለ መንግስተ ሰማያትን እንዳይገባ ይከለክላል ነው እያልኩ ያለሁት። ዮሐንስ ወንጌል አምስት ሃያ አንድ አንብብ አብ ሙታንን እንደሚያነሳ ወልድ ደግሞ ሌላ ነው። እባክህን አዳምጠህ ሰማያትን እኔ የምሰጠው ነገር አይደለም። ያኔ መስጠት አልችልም። ጥቅስ ነው።